በስማ አብ ወልድ መንፈስ ቅዱስ አሐዱ አምላክ። አመ አስሩ ለሰኔ ብዛት እለት ሆነ ሰማዕት ደናግል ቅዱሳት። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሰኔ አስር በዚች ቀን ቅዱሳት ደናግል ለባሞንና ብስጥሞስ እናታቸው ሶፊያ በሰማዕትነት ሞቱ። እንዲህም ሆነ። ስሙ አርፍኖስ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ ሊደናግል ወዳሉበት ወደ ግህሞን ደረሰ። በዚያም አደረ። በዚችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተወኛለህ? ተነስተህ ተጋደል። ለአንተና ሰማይት መሆን ለሚሹ ሁሉ አክሊል ተዘጋጅቶልሃል እና አሁንም ተነስተ ወደ መኮንኑ ሂድ፣ በፊቱም ቁመ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳን ደናግል ነገራቸው። ሲነጋም ተነስቶ ከነርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። በመኮንኑም ይዞ ጽኑ ስቃይን አሰቃያቸው፣ ወደ ወይን ቤትም ጨመራቸው። ከጥቂት ቀኖችም በኋላ ከዚህ አውጥቶ ከቅዱስ ዋርስኖስ ጋር ወደ ስንሆር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናውና ቁስላቸውን ፈወሰ። ከዚህም በኋላ መኮንኑ ከእነርሱ ጋር ወደ ሀገረ እጻ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስ ደባሞን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ህብራቸው በየራሳቸው የሆነ መልካም ልብሶቻቸውን እየሰሩ ለምግባቸውም ይሸጡ ነበር፣ የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆረጥ ለባለሰይፉ ላከ። የሰያፊው ስም አውሎጊስ ይባላል። ወደ እርሷም በቀረበ ጊዜ ፊቷን እንደ መላእክት ፊት ብርሃንን ተመልቶ አየና ፈራ። እርሷም ወደ መኮንኑ እንዲወስዳት እንጂ እንዲገላት የእግዚአብሔርን ጸጋ አስገነዘበችው። ቤተሰቦቿም ተሰናበቷት። ጸንፋ ከሚባል ሀገርም ወጣች። ወደ ሀገረ ጻ ደርሳ መኮንኑን ተገናኘች ከቅዱስ ወርፍ መርሳ ከባልንጀሮቻቸው ጋር እርስ በእርሳቸው ሰላምታ ተሰጣጦ ሰያፊውም አውሎጊስም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነና ራሱን ቆረጡት፣ የሰማዕትነት አክሊል ተቀበለ። እንዲሁም እሊያ ቅዱሳን ደናግልም ራሳቸውን ቆረጧቸው ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞም ግን ጽኑ ስቃይን ያሰቃይዋት ዘንድ በመንኮራኩር ላይ ሰቀሏት። በዚህም ስቃይ ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናትና ያስችላት፣ ቁስሎቿን ይፈውስላት ዘንድ መኮንኑ ወደ ወይን ቤት አስገባት። በዚያም ጥቂት ቀን ኖረ። ወደ ፍርድ ሸንጎም አቅርቦ ለአማልክት ሰዊ አላት። ባልሰማችም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማው ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከባዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲህም እናቷንና እህቷን በሰይፍ ቆረጧቸው። በመንግስተ ሰማያትን የድል አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። ሰላም ለሶፊያ ወላ ዋለዲሃ ዲማሞን ወብስጣሞስ ዘተሳተፉ ይስንዋል ለስም ምስለ ዋርፎማ እማ ወዮና ዘሀገረ ጽዩፋ እምነወዲ ኪያ ይህቅፋ ከመጎሊሃ ታቅፍ ዶርሆ በክንፋ። በዚችም ቀን የሰማይት አፍሊሞን የአባአንና የይካ የእረፍታቸው መታሰቢያ ነው። በረከታቸው ከኛ ቀርተኑ ለዘላለሙ አሜን። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላእክትን በሰማያት ደስ ተሰኙባት። በዚችም ቀን እውነተኛ ምዕመን ከሆነ ከንጉስ ቆስጠንጥኖስ ዘንድ የጣዖታት ቤቶችም እንዲዘጉ፣ አብያተ ክርስቲያናት እንዲከፈቱ ትእዛዝ ወጥቷልና ደስታን የተመላች ያች መልእክት ወደ እስክንድሪያ ከተማ እንደዛሬዋ ቀን በደረሰ ጊዜ ፈጽሞ ደስ ተሰኙ። ወደ ግብጽ አውራጃዎችም ሁሉ ላኳት። ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለትን ደስ አላቸው። የጣዖታት ቤቶችም ዘጓቸው፣ አብያተ ክርስቲያናትም ተከፈቱ። እንደዛሬው ዕለት ዕለት በዓል አደረጉ። ይኸውንም ቆስጠንጢኖስ በነገሰ ጊዜ በ11 ዓመታት ነበር። ለእስክንድሮስ ሊቀ ጳጳሳት በሾማቸው በመጀመሪያ ዓመት ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።

ለዘ አንበቦ ወለዘ ተርጎሞ በነሳን ሐዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም ሐራቂ ተኩሉ እንባይስ ሁረይ ማረነ ኢየሱስ ክርስቶስ። የሰማነውን በዝነ ልቡናችን ያሳድርብን። አምላካችን እግዚአብሔር ከቅዱሳን ረድኤት በረከት ይክፈለን፣ ሀገራችን ጽኖ ሰላም ያደርግልን። አምላካችን እግዚአብሔር በመከራ በስቃይ ውስጥ የሚገኙ ወገኖቻችን በምህረቱ በቸርነቱ ይጎብኝልን፣ ከቅዱሳን ረድኤት በረከት ይክፈለን። አቡነ ዘበሰማያት የተወደዳችሁ የልቃናት ሚዲያ ተመልካቾቻችን እንግዲህ በዚህ መጽሐፍ ክፍል ውስጥ የነበረ መርሃ ግብር ይህንን ይመስል ነበር። በፕሮግራማችን ብዙ እንዳተረፋችሁ ባለሙሉ ተስፋ ነን። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ሰላም፣ እግዚአብሔር ከሁላችን ጋር